የግል ድርጅት ሰራተኞች ጡረታን በተመለከተ በዚህ ክፍል ላይ ሰፋ ያለ መረጃ ይዘንላችሁ መተናል። አብራችሁን ኑ። በዚህ ክፍል ላይ የምንዳሰሰው የአገልግሎት ጡረታ አበል የሚከፈልባቸው ሁኔታዎችን ሰፋ በማን በማድረግ እንመለከታለን። በመቀጠልም ደግሞ ስለ አገልግሎት ዳረጎት ሰፋ ባለመልኩ እንመለከታለን ማለት ነው። በመቀጠልም ደግሞ ስለ ይርጋ ጊዜ ይሄን በተመለከተ ብዙዎቻችሁ ጥያቄ እየጠየቃችሁ ነበረ። በዚህ ክፍል ላይ ሰፋ ያለ መረጃ ይዘንላችሁ መተናል። በመጨረሻም ደግሞ ከግብር ጋር ተያይዞ የግብርን ሁኔታ እናነሳለን ማለት ነው በዚህ ክፍል ላይ። ስለዚህ አብራችን ሁኑ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ዛሬው ነጥባችን እንገባለን። በማስቀደም የአገልግሎት ጡረታ አበል የሚከፈልባቸውን ሁኔታዎች ዘርዘር ባለመልኩ እንመለከታለን። በመጀመሪያም በግል ድርጅት ሰራተኞች ስር የአገልግሎት ጡረታ አበል የሚከፈልበትን ሁኔታ እንደሚከተለው እንመለከታለን ማለት ነው። አንደኛ አንድ ሰራተኛ ቢያንስ አስር ዓመት በመስሪያ ቤቱ ማለትም እነዚህ አስር ዓመታት በአንድ ሆነ በተለያዩ መስሪያ ቤቶች ላይ አገልግሎ አገልግሎቱን ቢያቋርጥ የአገልግሎት ጡረታ አበሉ የሚታሰብለት ወይም የሚከፈለው የጡረታ መውጫ ዕድሜ በሕጉ በተቀመጠው መሰረት ስልሳ ዓመት ሲሞላው ጀምሮ እስከ ዕድሜ ልኩ የሚከፈለው ይሆናል ማለት ነው። ነገር ግን እነዚህ አገልግሎት የሰጠባቸው መስሪያ ቤቶች የግድ በጡረታ አቅድ አስተዳደሩ ውስጥ ተካተው የራሳቸውን ሆነ የሰራተኞችን መረጃ ለአስተዳደሩ ያሳወቁ መሆን ይገባቸዋል ማለት ነው። ይህ ካልሆነ ግን ለሰራተኛው ሆነ ለአሰሪ መስሪያ ቤቱ ይህ የአገልግሎት ጡረታ አበል የማይታሰብላቸው ይሆናል ማለት ነው። ሁለተኛ አንድ ሰራተኛ ቢያንስ 25 ዓመት በአንድ ሆነ በተለያዩ መስሪያ ቤቶች ላይ አገልግሎት ሰጥቶ በራሱ ፈቃድ አገልግሎት ቢያቋርጥ ይህ ስራውን ወይም አገልግሎትን ያቋረጠበትን ምክንያት ለአስተዳደሩ በማቅረብና ያቀረበው ምክንያት አሳማኝ ከሆነ ሰራተኛው በሃምሳ አምስት እድሜው የአገልግሎት ጡረታ በሉ ታስቦ መከፈል ይጀምራል ማለት ነው። ወይም ሰራተኛው በመስሪያ ቤቱ ቢያንስ 25 ዓመት አገልግሎ የጡረታ መውጫ ዕድሜው ሲደርስ ማለትም 60 ዓመት ሲሞላው የአገልግሎት ጡረታ አበል ከዚያ ጊዜ ጀምሮ እድሜ እስከ ዕድሜ ልኩ የሚከፈለው ይሆናል ማለት ነው። ስለዚህ አሁን በዚህ ክፍል ላይ የተመለከትነው ሰራተኛው 25 ዓመት አገልግሎት ከሰጠና አገልግሎትን ቢያቋርጥ በ55 ዓመቱ ይህ ማለት በ25 አገልግሎት 55 ዕድሜ ህግ መሰረት የጡረታ አበል የሚከፈለው ይሆናል ማለት ነው። ከዚህም በመቀጠል ደግሞ አገልግሎቱን ሳያቋርጥ የጡረታ መውጫ እድሜው ሲደርስ በ55/25 ህግ መሰረት ጡረታውን ማስከበር የሚችል ይሆናል ማለት ነው። በሶስተኛ ደረጃ የምንመለከተው ሰራተኛው እድሜው ለጡረታ ደርሶ የጡረታ መብት መከበሩ እንደተጠበቀ ሆኖ ከመስሪያ ቤቱ በዲስፕሊን ጉድለት ምክንያት አገልግሎቱን አቋርጦ ከተሰናበተ ለዚህ ሰራተኛ የአገልግሎት ጡረታ አበሉ ተፈጻሚ አይሆንለትም ማለት ነው እንግዲህ ይህ በአዋጁና መመሪያው ላይ በግልጽ የተቀመጠ ጉዳይ ሆኖ አግኝተነዋል ማለት ነው። ተፈጻሚነቱም ደግሞ በዚያው ልክ እውን ነው። ስለዚህ ማንኛውም የግል ድርጅት ሰራተኛ የፈለገ ዓመት በመስሪያ ቤቱ አገልግሎ ነገር ግን በመስሪያ ቤቱ ዲስፕሊን ህግ መሰረት ጉድለት ተገኝቶበት ከስራው ቢሰናበት ያ ያገለገለባቸው የአገልግሎት ዓመታት ተፈጻሚ አይሆኑለትም ማለት ነው። ስለዚህ በግል ድርጅት ላይ የምሰሩ ሰራተኞች ይህን ነገር በማስተዋል እና በጥንቃቄ እንድትይዙት ምክራችን ነው ማለት ነው። አራተኛ ሰራተኛው የጡረታ መውጫ እድሜው ሳይደርስ አንደኛ በጤና ጉለት ምክንያት አገልግሎቱን ቢያቋርጥ፣ ይህ የጤና ጉለት ይህን ኬዝ በሚያይ የሕክምና ቦርድ ተረጋግጦ ማስረጃ ከቀረበ ከተረጋገጠበት ጊዜ ቀጥሎ ካለ ወር ጀምሮ የአገልግሎት ጡረታ አበል እስከ ዕድሜ ልኩ ይከፈለዋል ማለት ነው። ይህም ማለት ለምሳሌ ይህ የህክምና ቦርድ ማረጋገጫ የሰጠው በመጋቢት ወር ላይ ቢሆን ከሚያዚያ ወር ጀምሮ የአገልግሎት ጡረታ አበሉ መከፈል የሚጀምር ይሆናል ማለት ነው። ሁለተኛ ሰራተኛው በሞት ቢለይ እና ይህ ከቅርብ ኃላፊው ከተገለጸ ከሞተበት ጊዜ ቀጥሎ ካለ ወር ጀምሮ በሰራተኛው ህጋዊ ተተኪዎች በኩል የአገልግሎት ጡረታ አበል ይከፈለዋል ማለት ነው። እንግዲህ ይህን ያው ማስረጃ ከቅርብ ኃላፊው መቅረብ አለበት። ምክንያቱም ብዙ አይነት ወንጀሎች ስለሚሰሩ ማለት ነው። አንድ ሰራተኛ ሳይሞት ሞቷል ብለው ብዙ አይነት እንትኖችን እየሰማን ስለሆነ ይህ ከቅርብ ኃላፊው ማስረጃው መቅረብ አለበት። ከቀረበም በኋላ ደግሞ ይህን የአገልግሎት ጡረታውን የሚያስከብሩለት ህጋዊ ተተኪዎች ናቸው ማለት ነው። በእነሱ በኩል ይህ የአገልግሎት ጡረታ አበል የሚከፈል ይሆናል ማለት ነው። በመቀጠልም በዚህ ክፍል ላይ የአገልግሎት ጡረታ አበል እንዴት ይሰላል የሚለውን ነጥብ እናነሳለን። አንደኛ ለማንኛውም አስር ዓመት ላገለገለ ለግል ድርጅት ሰራተኛ የሚከፈለው የአገልግሎት ጡረታ አበል መጨረሻ ባገለገለባቸው ሶስት ዓመታት ውስጥ ይከፈለው የነበረው አማካይ ደሞዝ 30 በመቶ ሆኖ ከአስር ዓመት በላይ ለፈጸመው ለእያንዳንዱ ዓመት አገልግሎት 1.25 በመቶ ተጨምሮ የሚታሰብለት ይሆናል ማለት ነው። እንግዲህ ይሄ እንዴት ካልኩሌት እንደሚደረግ በባለፈው የመንግስት ሰራተኞች ጡረታን በተመለከተ የሰራሁት ትምህርት አለ። ያ ትምህርት ላይ ሰፋ ባለመልኩ መረጃውን ስለምታገኙት ያን ማየት ትችላላችሁ ማለት ነው። ኦልሞስት አሰራሩ ተመሳሳይ ስለሚሆን ማለት ነው። ይሄ ቪዲዮ ከሚረዝም ብዬ ነው እዚህ ጋር ያሳጠርኩት ማለት ነው። ኦልሞስት ሀሳቡ ተመሳሳይ ነው የሚሆነው ማለት ነው። ሁለተኛ በመከላከያ ሰራዊት ወይም በፖሊስ አባልነት አገልግሎት ለፈጸመ የግል ድርጅት ሰራተኛ ይኸው አገልግሎቱ በመንግስት ሰራተኞች ጡረታ አዋጅ ለመከላከያ ሰራዊትና ለፖሊስ አባል በተቀመጠው የስሌት ቀመር መሰረት ተሰልቶና ተዳምሮ ይታሰብለታል ማለት ነው እንግዲህ ይሄም እንዴት ካልኩሌት እንደሚደረግ የምትፈልጉ ካላችሁ ኮሜንት ላይ የሆነ ሀሳብ ጻፉና እንሰራላችኋለሁ ማለት ነው በቀጣይ ቪዲዮ ኦኬ ከዚህ በመቀጠል ደግሞ ስለ አገልግሎት ዳረጎት እንመለከታለን ከአስር ዓመት ያነሰ አገልግሎት የፈጸመ የግል ድርጅት ሰራተኛ የጡረታ መውጫ ዕድሜው በመድረሱ ከስራ ሲሰናበት የአገልግሎት ዳረጎት ይከፈሏል ማለት ነው። ሰራተኛው ለምሳሌ በ50 ዓመቱ አንድ መስሪያ ቤት ላይ ገብቶ ከአስር ዓመት ያነሰ አገልግሎት ቢሰጥና በ60 ዓመቱ በጡረታ ከስራው ሲሰናበት በዚህ ሰዓት የሚከፈለው የአገልግሎት ጡረታ አበል ሳይሆን የአገልግሎት ዳረጎት ይሆናል ማለት ነው። እንግዲህ እዚህ ጋር አንድ መስሪያ ቤት ያልኩት ለምሳሌ ለምሳሌ ያህል ነው። አንድ መስሪያ ቤት ሊሆን ይችላል፣ በተለያዩ መስሪያ ቤቶች ላይ ጀነራሊ ግን ከአስር ዓመት ያነሰ አገልግሎት የፈጸመ ያ የግል ድርጅት ሰራተኛ የሚከፈለው የአገልግሎት ዳረጎት ነው የሚሆነው ማለት ነው። የአገልግሎት ዳረጎት፣ የአገልግሎት ጡረታ አይሆንም ማለት ነው። ያ ሁለቱ ስለሚለያዩ ማለት ነው። ኦኬ፣ ከዚህ በመቀጠል ደግሞ ይሄ መጠኑ ምን ያህል እንደሆነ እና እንዴት እንደሚሰላ እንመለከታለን ማለት ነው። ሰራተኛው የአገልግሎት ዳረጎት የሚከፈለው ከግል ድርጅት መስሪያ ቤቱ የጡረታ መውጫ እድሜው በመድረሱ ከስራ ከተሰናበተበት ወር በፊት ይከፈለው የነበረው የአንድ ነጥብ ሁለት አምስት ወር ደሞዝ በአገልግሎት አመት ቁጥር ተባዝቶ ይታሰብለታል ማለት ነው። ስለዚህ በዚህ መልኩ ታሰሉታላቸው ማለት ነው። ይሄን ከዚህም በመቀጠል የጡረታ አበል አከፋፈልና የመክፈያ ጊዜን በሚመለከት እነዚህን ወደ አምስት የሚጠጉ ነጥቦችን እናነሳለን። አንደኛ የጡረታ አበል የሚከፈለው በየወሩ ይሆናል ማለት ነው። እንግዲህ ባለፈው አንድ ቤተሰባችን አንድ ጥያቄ ጠይቃችሁ ነበረ። በአንድ ጊዜ የጡረታ አበል ላይን መውሰድ አልችልም የሚል ጥያቄ አንስታችሁ ነበረ። ይሄ ደግሞ አይቻልም ማለት ነው። እንግዲህ በየወሩ ነው መሆን ያለበት ማለት ነው። ስለዚህ በአንድ ጊዜ ልውሰድ ማለት አይቻልም ምክንያቱም ይህ የጡረታ አበል የሚከፈለው እስከ ሰራተኛው እድሜ ልክ ስለሆነ ማለት ነው። ይህም ለሰራተኛው ጥቅም ሲባል በጣም አሪፍ ነው ማለት ነው። ስለዚህ አበሉ የሚከፈለው በየወሩ ይሆናል ማለት ነው። ሁለተኛ አበሉ መታሰብ የሚጀምረው የግል ድርጅት ሰራተኛው በእድሜ ለጡረታ ብቁ ከሆነበት ቀጥሎ ካለው መጀመሪያ ቀን አንስቶ ይሆናል ማለት ነው። ሶስተኛ የጤና ጉለት ጡረታ አበል መታሰብ የሚጀምረው የግል ድርጅት ሰራተኛው በጤና ጉለት ምክንያት መስራት የማይችል መሆኑ በሕክምና ቦርድ ከተረጋገጠበት ቀጥሎ ካለው ወር የመጀመሪያ ቀን አንስቶ ይሆናል ማለት ነው። አራተኛ የጉዳት ጡረታ አበል መታሰብ የሚጀምረው የግል ድርጅት ሰራተኛው በጉዳት ምክንያት መስራት የማይችል መሆኑ በሕክምና ቦርድ ከተረጋገጠበት ቀጥሎ ካለው ወር የመጀመሪያ ቀን አንስቶ ይሆናል ማለት ነው። አምስተኛው የተተኪዎች ጡረታ አበል መታሰብ የሚጀምረው ባለመብቱ ከሞተበት ቀጥሎ ካለው ወር የመጀመሪያ ቀን አንስቶ ይሆናል ማለት ነው። እንግዲህ እነዚህ አሁን ያነሳናቸው የጡረታ አበል አከፋፈልና የመክፈያ ጊዜን በሚመለከት ነው ማለት ነው። ስለዚህ አሪፍ መረጃ ይመስለኛል። አሁን በዚህ ክፍል ላይ ደግሞ የዳረጎት አከፋፈልና የመክፈያ ጊዜን እንመለከታለን ማለት ነው። ቅድም ያየነው የጡረታ አበል አከፋፈልና የመክፈያ ጊዜን ነው ያየነው ማለት ነው። በዚህ ክፍል ላይ ደግሞ የዳረጎት አከፋፈልና የመክፈያ ጊዜን በተመለከተ እነዚህ ወደ ሶስት የሚጠጉ ነጥቦችን እናነሳለን። አንደኛ ማንኛውም ዳረጎት የሚከፈለው በአንድ ጊዜ ይሆናል ማለት ነው። እንግዲህ ቅድም የአገልግሎት ጡረታ አበልን ስንመለከት ያ የሚከፈለው በየወሩ ይሆናል ማለት ነው። በየወሩ ጡረታ ሰራተኛው ጡረታ ከወጣበት ጀምሮ እስከ ዕድሜ ልኩ በየወሩ ይከፈሏል ማለት ነው። ግን የዳረጎት አከፋፈል ሂደትን ስንመለከት ደግሞ ማንኛውም ዳረጎት የሚከፈለው በአንድ ጊዜ ይሆናል ማለት ነው። ስለዚህ ክፍያው በየወሩ ሳይሆን በአንድ ጊዜ ሙሉ ይከፈላል ማለት ነው። ሁለተኛ የአገልግሎት ወይም የጤና ጉለት ዳረጎት ተከፋይ የሚሆነው ከስራ ከተሰናበተበት ቀጥሎ ካለው ወር የመጀመሪያ ቀን ጀምሮ ይሆናል ማለት ነው። ሶስተኛ የጉዳት ዳረጎት ተከፋይ የሚሆነው የግል ድርጅት ሰራተኛው ላይ ጉዳት ስለመድረሱና መጠኑን የሚገልጽ ማስረጃ ከቀረበበት ቀን ጀምሮ ይሆናል ማለት ነው። ስለዚህ እነዚህ ሶስቱ ነጥቦች ስለ ዳረጎት አከፋፈል የሚገልጹ ናቸው ማለት ነው። ከዚህም በመቀጠል ስለ ይርጋ ጊዜ እንመለከታለን። አንደኛ ማንኛውም የውዝፍ ጡረታ አበል ወይንም የዳረጎት ክፍያ ጥያቄ ከአምስት ዓመት በኋላ በይርጋ የሚታገድ ይሆናል ማለት ነው። እንግዲህ ውዝፍ የሆነ የጡረታ አበል ወይንም ደግሞ የዳረጎት ክፍያ ጥያቄ ካለ ከአምስት ዓመት በኋላ በይርጋ የሚታገድ ይሆናል ማለት ነው። ሁለተኛ የይርጋ ጊዜ መቆጠር የሚጀምረው በመብቱ መጠቀም ከሚቻልበት ቀጥሎ ካለው ቀን አንስቶ ይሆናል ማለት ነው። ሌላኛው ነጥብ እዚህ ላይ የምናነሳው የባከነ ጊዜ ለይርጋ አቆጣጠር የማይታሰቡባቸውን ምክንያቶች ዝርዝር አድርገን እንመለከታለን። አንደኛ ባለመብትነትን ለማረጋገጥ የተጀመረ የፍርድ ቤት ስርዓት እስከሚጠናቀቅ የወሰደው ጊዜ ካለ ይሄ አይታሰብም ማለት ነው። ሁለተኛ ማንኛውም የግል ድርጅት ለሰራተኛው የጡረታ አበል ውሳኔ አስፈላጊ የሆኑ ማስረጃዎችን እንዲያሟላ በአስተዳደሩ በጽሑፍ ተጠይቆ የሰራተኛው ማስረጃ ባለመላኩ ያለፈው ጊዜ ካለ ይሄ አይታሰብም ማለት ነው። ሶስተኛ አስተዳደሩ የቀረበለትን የክፍያ ጥያቄ መርምሮ ለመወሰን የወሰደው ጊዜ ካለ ይሄም አይታሰብም ማለት ነው። ስለዚህ እነዚህ ሶስቱ ነጥቦች የባከነ ጊዜ ለይርጋ አቆጣጠር የማይታሰቡባቸው ምክንያቶች ሆነው ተቀምጠዋል ማለት ነው። በመጨረሻም የምንመለከተው ከግብር ነፃ ስለመሆን የአስተዳደሩ ውሳኔዎች ምን እንደሆኑ እንመለከታለን ማለት ነው። እንግዲህ በዚህ አዋጅ መሰረት ከሚከፈል የጡረታ አበል፣ ከሚሰበሰብ የጡረታ መዋጮ እና ከጡረታ ፈንድ ኢንቨስትመንት ከሚገኝ ትርፍ ላይ ግብር አይከፈልም ማለት ነው። ስለዚህ ግብር ተቆራጭ አይሆንም ማለት ነው። ቤተሰባችን ባለፈው ጥያቄ ጠይቃችሁ ነበር በዚህ ዙሪያ። ስለዚህ ግብር ከነዚህ ከሶስቱ ነጥቦች አይታሰብም ማለት ነው። ከሚከፈል የጡረታ አበል ግብር አይከፈልም። ከሚሰበሰብ የጡረታ መዋጮው ከዚህ ላይም ግብር አይከፈልም። ሶስተኛ ደግሞ ከጡረታ ፈንድ ኢንቨስትመንት ላይም ግብር አይከፈልም ማለት ነው። ስለዚህ ይሄ ከግብር ጋር ተያይዞ የአስተዳደሩ ውሳኔዎች ናቸው ማለት ነው። ከግብር ነፃ ስለመሆን የቀረቡ የአስተዳደሩ ውሳኔዎች ናቸው ማለት ነው። ስለዚህ ለዛሬ ያዝንላችሁ መረጃ ይህን ይመስላል። ከዚህ ላይ ግልጽ ያልሆነ ነገር ሌላም ደግሞ የምትጠይቁት ነገር ካለ ኮሜንት ላይ ጻፉልን፣ አሊያም ደግሞ ዳይሬክትሊ መደወልም መደወልም ትችላላችሁ። ስልካችን ቻናሉ ላይ ስለተቀመጠ ከዛ ላይ መጠቀም ትችላላችሁ። ለቻናላችን አዲስ ሲሆናችሁ አሁኑም ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት አዳዲስ መረጃዎች ሲቀርቡ ቶሎ እንዲደርሷችሁ አድርጉ እንላለን። መልካም ቆይታ፣ መልካም ጊዜ።